በዛሬ ሁለት የ2018 በጀት አመት የአንደኛው ሩብ ዓመት ተግባራትን በክላስተር ከፋፍለን ውይይቶች አድርገና ላይ በኢኮኖሚ ክላስተር፣ ማህበራዊ ክላስተር፣ መልካም አስተዳደርና ከተማ ክላስተር በሚል ተግባራትን በጥንካሬ እና በድክመት የገመገምንበት ሁኔታ ነው ያለ እንግዲህ ተግባራትን በክላስተር እንድንገመግምና እንድናያቸው የፈለግነው ዋናው ምክንያት የመጀመሪያው፣ ቅንጅታዊ አሰራር እንዲጎለብት እንፈልጋለን። ከመገፋፋት ወጥቶ ለአንድ ዓላማ እንደቆምን ለአንድ ውጤት ለማምጣት እንደተሰለፍነው ሁሉ ተግባራትን ከመገፋፋት በወጣ መንገድ በጋራ ለመፈጸም እድል ይፈጥራል። ሁለተኛው፣ ቅድም እንዳልኩት ከመገፋፋት ወጥተን አንዱ ለአንዱ የሚማርበት መድረክ ነው የሚሆን። አንዱ ለአንዱ ለምሳሌ ገቢዎች ከንግድ የሚጠይቀው ጥያቄ ሊኖር ይችላል። ንግድ ደግሞ ከገቢዎች የሚማርባቸው ትምህርት ይኖራል። በተመሳሳይ ከሌሎችም ተቋማት የልምድ ልውውጥ የምናደርግበት መድረክ ይሆናል ማለት ነው። ስለዚህ አንዱ ለአንዱ የሚማርበት ይሆናል እና ተሞክሮ ተሞክሮ የሚወሰድበት መድረክ ይሆናል ብለን ስላሰብን ተግባራትን በክላስተር ከፋፍለን የገመገብንበት ሁኔታ አለን። ሶስተኛው በክላስተር አድርገ እንድንገመግም ያደረገን ምክንያት ቅድም እንዳልኩት የቅንጅቱ እንዳለ ሆኖ የገጠማቸው ችግር የገጠማቸው ችግር ካለ ከዚሁ ላይ ይማማርበታል። ስለዚህ በአጠቃላይ መድረኮቹ ከመገፋፋት በወጣ መንገድ ተግባራትን በቅንጅት የሚፈጸም ተቋማት ከተቋማት ተሞክሮ እንዲወስዱበት እድል የሚፈጥር፣ ሶስተኛ በጋራ ዓላማ ተሰልፈን ውጤትን የጋራ እንደሆነ ከተናጠል ተቋማዊ ወትን የጋራ ጥረት በሚጠይቁ ጉዳዮችና የጋራ ዓላማ እንደተሰለፍ ተረድተን ውጤቱም የጋራችን እንዲሆን ነው። ሌላው ይህንን ተሞክሮ ይዘን በጥንካሬ የወሰድናቸውን ስራዎች በአንደኛው ሩብ ዓመት በሁለተኛው ለሁለተኛው ሩብ ዓመት እርሾ እርሾ ወይም ደግሞ መነሳሳትን እንዲፈጥሩ ያደርገናል። በአንደኛው በተመሳሳይ ደግሞ ወደኋላ የቀረብባቸው ዘርፎች ችግራቸውን አውቀው ላያሰሩ የቻላቸውን ማነቆች ለይተው ስብራታቸውን ለይተው በሁለተኛው ሩብ ዓመት የተሻለ ለመፈጸም እድል ይፈጥራል እና በእርግጠኝነት በአንደኛው ሩብ ዓመት የሰራናቸውን ስራዎች በድምር ውጤት ወስደን መሻሻሎች፣ መነቃቃት በተለይ የቅድመ ዝግጅት ስራዎች ናቸው በአንደኛው ሩብ ዓመት የሚሰሩ እና በዛ ፍሬምወርክ ስናየው መነቃቃት ወደ ስራ ሲሚሰርባቱ ወደ ስራ ሊያስገባ በሚችል መንገድ የመነቃቃት ሁኔታዎች አሉ። እሱን አጠናክረን መቀጠል ነው። ከዚህ ጎን ለጎን እንግዲህ ለረጅም ወራቶች አካባቢያችን የሰላም እጦት በመኖሩ ምክንያት ገጠር ላይ የመንግስት ስራዎቻችን መፈጸም አልቻለም የነበረን። ሆኖም ግን የሰላም ካውንስሉ እና ከአመራሩ ጋር ከዞን እስከ ወረዳ ካለው አመራር የሚመለከታቸውን አካላትን የሀገር ሽማግሌዎችንም የሃይማኖት አባቶችንም በመነጋገር እንግዲህ በሃያ ሁለት ቀበሌ የትምህርት መዋቅር። የግብርና መዋቅር፣ የእንስሳት ሀብት ልማት መዋቅር ቀበሌ ላይ ወርዶ ለህብረተሰቡ አገልግሎት እየሰጠን ያለ ይህ አንድ እድል ነው ብለን እናስባለን። የእኛ መዋቅር እንደሚታወቀው አብዛኛው ስራ ገጠር መዋቅር ላይ ነው የሚፈጸምና አንድ እድል እየፈጠረበት ሁኔታ አለ እንግዲህ በየጊዜው ከሚመለከታቸው ሰዎች ጋር እየተመካከርን ምን ጥንካሬ ጎኖች አሉን፣ ምን ድክመቶች አሉን፣ እያለን እየገመገብን አመቱን ሁሉ እንዲዘልቅ ርብርብ እናደርጋለን። አሁን ባለው ነባራዊ ሁኔታ ግን መሻሻሎችን ወስደን በቅንጅት እና በትብብር ካጓረባቸው ወረዳዎችን እና ከዞኑ እየተደጋገፍን ባልጀመርንባቸው መዋቀር። የጤና ቀድሞ ገብቷል በሁሉም አካባቢ የጤና ስራዎቻችን እንሰራለን ግን በሰባት ቀበሌዎች የትምህርት የግብርና የእንስሳት እና መሰል ገጠር ላይ መዋቅር ያላቸው ሰባት ቀበሌዎች ወደ ስራ አልገባንም በቅርብ ቀን እየገመገምን ከሚመለከታቸው ጋር ሆነን ተግባሩን መሬት እንዲነካ እና በሁሉም ቀበሌዎች እንዲፈጸም እናደርጋለን። <music>